ደንቁር ብለሽ ነው እንጂ አይደለም፣ አይደለም። ኢክራም ስሚ፣ ስሚ፣ አውቀሽ ደንቁረሽ ነው እንጂ። በግልጽ አማርኛ ካወራን ምንድነው? ተግባሪ የትኛው የትኛው? ማነው የትኛው ጓደኛ ነው? መኪና ገሰውሽ ተጠየሽው? ነገ ላይ ፌል ያለሽ ብል ነው እንጂ፣ የትኛው ማለት አውቀሽ ነው የትኛሹ? እንገሪኝ እስኪ እንግዲህ ወይኔ አደለም ወደፊትም አልሆንም። ኢቨን ሚስቴ እንኳኖች መስራት ካለብሽ መጀመሪያ እኔ ማስተዳደር ከቻልኩኝ አንቺ እንዳትሰራ ያድርጌ መንከባከብ ከቻልኩኝ እንጂ ካልቻልኩኝ ወተሽ እየሰራሽና እያገዝሽኝ ከሆነ ለምንድን ነው ስራሽ ላይ እንቅፋት መሆን? አልሆንም እኮ ወንዳ ወራሽ አላወራሽ። እዛች ጋር ስራሽ ነው፣ ጊፍተሮች አሉሽ ምናም ምናም ነገር ከእነሱ ጋር ኮንቨርሴሽን መፍጠር አለብሽ። ሶ ታይ ለማለት እኮ መስጠት አለብኝ። ሆ ነገር ታይ እንኳ ባትል ማለት ነው አላ የሆነ እዚህ አንቻፍ የለሽም እንዴ? እንዴት ነው ነገሩ? ወንድ ከዚህ ሆዲያ ምን ላይ ያደረግነው? አረ ባህያሉ እንዴ ምንድ ነው ነገሩ አንቺ? አረ ኢክራም ተጨማለቅሽ። የምር የምር የምር ነው ምልሽ ተጨማለቅሽ። እኔ በፊት በነገራችን ላይ ብዙን ጊዜ እኔ አልከታተላችሁም፣ አጋጣሚ ብቻ ቲክቶክ ላይ ነው የማያችሁ። አይቲንግ ግን ወንድ ከዚህ ሆዲያ እኔ እንጃ ይጠበቅበታል ብዬ ይሄን ካለ ከጀርባ ብዙ ነገር ያደርጋል ማለት ይቻላል። ለማናቸውም ሰላሙላ አለይኩም ወረህምቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? ደህና ናቸው ወይ? ከሰላምታ በፊት አናዳኝ እኮ ነው እንጂ ኢክራም አናዳኛለች። ይበል እኔ አንድ የተረዳሁት ልጅየውን ማለት ነው ግን በነገራችን ላይ የኢሳ የሚባለው ልጅ ሲያወራ ማለት ነው የሆነ ቀልደ ቀልድ ነው የሚመስለው የሚያወራው ነገር ግን የሆነ ከእውቀት የተነሳ ነው። የምር ነው የምላቸው፣ ከእውቀት የተነሳ ነው። እኔ በነገራችን ላይ ዩቱባቸውን ወይም ደግሞ ቲክቶካቸውን አላውቀውም። የሆነ ፖስት ላይ ነው የማገኘው ማለት ነው እና በጣም የሆነ ስታውት ወይም ደግሞ የሆነ ሲያወራ እንደቀልድ ቀልድ በቃ ላይ ድሩዬ አይነት መሰል ነገር ነው። የምታውቁት ግን በጣም ቁም ነገረኛ ሰው ነው። እኔ በጣም ጎበዝ ነው፣ በጣም ጎበዝ ማለት ነው። እና ከዚህ ወዲያ ቆይሽ ምን ይበልሽ? ምን ይበልሽ? ወይስ ቀድሞ ጥያቄ ማቅረብ ነበረበት? ማለት በቃ ያኔ ስትሰሩ ስትጀምሩ አፈቅርሻለሁ እንዲልሽ ነበር የፈለግሽው። ያንን ነበር የጠበቅሽው። በነገራችን ላይ ፕራንክ እንዲህ መሆን ተስፋ እናደርጋለን። መቼም እናንተ የቶበሮች የፍቅር ጦርነት ጀምራችኋል ማለት ነው፣ ፕራንክ ማንዛዛት ጀምራችኋል ማለት ነው። የሆነ አፍላም ነው ያደረጋችሁት። በነገራችን ላይ ነገሩ አልገባንም። የፍቅር ጦርነት እኔ ግርም ይለኛል። እውነት ነው። የትኛው ጓደኛ ነው ጓደኛ ተብሎ፣ የትኛው ጓደኛ ነው መኪና ገዝቶ በዚህ ዘመን፣ በነገራችን ላይ ኑሮ፣ አሁን ያለንበት ሁኔታ ማለት ነው ተቃራኒ ይሆናል አይደል? ዝልብድብድ ያለ ነገር ታውቃላችሁ፣ የሆነ የተምታታባችሁ ነገር ታውቃላችሁ አይደለ? ይህን የተምታታ ነገር ነው። በአንድ ጎን ምን እንሰማለን መሰላችሁ? አግብተው ሚስቶቻቸውን ሲገሉ እንሰማለን። አፈቀርኩሽ ብሎ ብሯቸውን ካሉ በኋላ ዳይ የሚሏቸው እናያለን። በአንዳንድ ጎን ደግሞ ለሴቶች ሙተት የሚሉ እናያለን። ነገሩ እንዴት ነው? እንዴት ነው? እንዴኔ ያልገባችሁ ሰዎች አላችሁ። እስቲ ካላችሁ እኔም አልገባ ይበሉ። አንዳንዱ ደግሞ የሚገርማችሁ ነገር ይሄ ነገር ይቅርብኝ፣ ይሄኛውም ይቅርብ ይሄኛው የሚቅርብ ብሎ ክርክም ብሎ የተቀመጠ አለ። ክርም የሚያደርገው ማለት ነው። እና የትኛው ጓደኛ ነው መኪና ገዝቶ የሚሰጠው? ነገ ላይ ትኖር ያለሽ ብዬ ነው እንጂ ይሄን ነገር ደግሞ ትቀናለህ። ቲክቶክ ትሰራ ትቀናለህ። የሚቀናው ተናው አንቺ ጋ እየሰራ ነው እንዴ? ምን ትላለች ? ቅናት ካለው ታዲ እስከዛሬ ለምን አብረሽው ኖርሽ? የሚቀና እኮ ሰው በጣም ያዝግሻል። አንቺም ደግሞ ተስፋ ተቆርጭ ነበር። ስንት ዓመት ሆናችሁ አሁን ቲክቶክ ከጀመራችሁ? ያው ቲክቶክ ላ ብዙውን ጊዜ አልፎ አልፎ እናያችኋለን። ያ አሁኔ አካውንታችሁን ሰለም አላቅ ነው እንጂ ማለት ነው። በነገራችን ላይ ኮሜንት ታነባለ በኮሜንት አጣጥቢያት ነበረ ያው ቪዲዮችን ላይ ማለት ነው ለማናቸው እሱ ያሰበበት ነው የሚመስለው። ከወራው ጥርጊያ ማለት ነው። የሆነ በቃ ያሰበበት የሆነ እንደሚያስብሽ የምር እንደሚያስባት ነው ሲናገር ሲያወራ። ከእውቀት የተነሳ ነው የሚያወራው እንጂ ዝም ብሎ ፖስት የሚያደርግ ነገር አይደለም። እያወራ ያለው ከእውቀት ተነስቶ ነው የሚያወራው። ማሻላ ብለናል። እና አንቺ ደግሞ ገና ትናንትና የተዋወቅሽ ሰው እንደገና ደግሞ እውጭ ሄደሽ ልታገቢው ነው። እንደዛ ነው ነገራቶችን ሰሞኑ ያየ ነው ማለት ነው። ረፍዷል ምን ሆነ የረፈደው? አፈቅርሻለሁ ብሎ ለማለት ነው የረፈደበት። አረፈደው ደግሞ በዚሁ አጋጣሚ ቤት ሲያምር፣ ኧረ እንዴት ነው እንዴ ሴታዛ እንዲህ አይነት ቤት አለው እንዴ በጣም ይቅርታ። ማሻላ ብለናል ማለት ነው። ደግሞ እንደ እንደሰማችሁት የምር እንደዚህ አይነት ቤት የሚኖረው እኮ የቤተሰብ ቤት ነው። ማሻአላህ አልሐምዱላህ እንደዚህ አይነት ቤት እየኖርሽ ነው አብረን ሰርተን ተለውጠናል ብሎ ሲነግራት ነበር። ለዝናው ከእውቀት የተነሳ ነው የሚያወራው ያልኳቸው ማለት ነው። እና አንዳንድ ጊዜ ወንድ ልጅ ከሴቷ ቀድሞ እውቀት ሲኖሩ በጣም ጥሩ ነገር ነው ብዬ አስባለሁ እ እኔ እንደ ራሴ ከኔ ፊት በቃ አለ አይደለ በእውቀት እንዲበልጠኝ ፈልጋለሁ እኔ የኔ የሆነ ሰው ማለት ነው ባሌ የሆነ ሰው በእውቀት እንዲበልጠኝ እፈልጋለሁ። በእውቀት እንዲያሸንፈው አልፈልግም። ምን ግን ከኔ ቀደም እንደው ብዙ ርቆ ባይሄድም እንኳን ቀደም ያለ ቢሆን ጥሩ ነው። ስለዚህ እሱ ደግሞ እንደው ምንድን ነው አንቺ እራስ ወዳድ ነሽ ብሏት ነው የሄደው ማለት ነው። የምሬ ነው። እንደውም እንደውም መኪና ገዝቶ ሲሰጥ ይሄን ነገር ዛሬ መኪና ገዝቶ ሰጠኝ። እኔ የራሴን ሀሳብ ነው ባይዘዎች ዛሬ መኪና ገዝቶ ሰጠኝ። ነገር ደግሞ የፍቅር ጥያቄ ሊያቀርብ ያቀርብ ነው ብለሽ ማሰብ ነበረብሽ። በቃ ተዘጋጅተሽ መቀመጥ ነበረብሽ እስከ ዛሬ ማለት ነው። እንኳን አይደለም እረፍዷል ብለሽ ልትናገር እረፍዷል የሚል አፍ እንዲያውም አይኖርሽም ነበረ። እረፍዷል የሚባል ነገር የለም ሲጀመር። እንዲያውም እኔ ይኸው የተለማመድኩት ቢሆን ል ብለሽ የምታስብበት አንድ በት ነበር እንጂ የሚኖርሽ እረፍዷል የሚባልበት ነገር የለም አይንክ በስራ መልኩ ነው የተገናኛችሁት። ያው እንግዲህ ሳብቱ ሶፕ ነው ያለው ያለች። ያው እንግዲህ ጥንድ ሆናችሁ መስራትን ኢትዮጵያ ውስጥ አሁን አሁን ላይ ልማድ አድርጋችሁታል። አንዳንዶቹም ታጎርተው ቢመለሱም ነገር ግን ደግሞ እንደዛ አጋጣሚ እንትን ሲል ያው ህይወት ነገ የምትባል ነገር የለችም ታውቃላችሁ። ህይወት የምትኖረው በተስፋ ነው። ነገ እንኑር አንኑር አናውቅም። ዋስትና ያለን ምናልባት ተስፋ ሊኖረን ነው፤ ይገባልም ይቻላልም። ነገር ግን ደግሞ ምንድነው ነገ በቃ በአላህ ተስፋ እንኖራለን። አሁን እንሻአላህ እንላለን አደለ? ስለዚህ እንሻአላህ በሚለው ነው እንጂ የምንኖረው እኛ ዋስትና የለንም። ስለዚህ ኢክራም ተመለሽ።